ወደ አጫጭር መረጃዎቻችን አለፍን። የትራንስፖርትና ሎጂስቲክስ ዘርፍ በቅርቡ ሙሉ በሙሉ ለውጭ ባለሀብቶች ክፍት ሊደረግ መሆኑን የኢንቨስትመንት ኮሚሽን አስታወቀም። የሎጂስቲክስ ዘርፉን ሙሉ በሙሉ ለውጭ ባለሀብቶች ክፍት ለማድረግ የህግ ማዕቀፎች እየተዘጋጁ መሆናቸውም ተገልጿል። ባለፉት ዓመታት ከተደረጉ የኢኮኖሚ ለውጦች መሀል ገበያ መር የውጭ ምንዛሪ አሰራር አንዱ መሆኑን በተጨማሪም ለሀገር ውስጥ ባለሀብቶች ብቻ ተፈቅዶ የቆየው የንግድ ዘርፍ መከፈቱ ይታወሳል። በቅርቡ ክፍት ከሚደረጉ ዘርፎች መካከልም የትራንስፖርትና ሎጂስቲክስ ዘርፍ አንዱ መሆኑን የተነገረ ሲሆን በቅርብ ጊዜ ውስጥም ተግባራዊ እንደሚደረግ ሪፖርተር አስነብቧል። መንግስት ከዚህ ቀደም በሎጂስቲክስ ዘርፍ 49 በመቶ የውጭ ባለሀብቶች እንዲገቡ ህግ ያወጣ ቢሆንም ከአይኤምኤፍ ጋር በተደረገው ስምምነት መሰረት እንደ አውሮፓውያን አቆጣጠር እስከ 2026 በዘርፉ ሙሉ በሙሉ የውጭ ባለሀብቶች ገብተው እንዲሰሩ ተፈቅዷል። የፕላስቲክ ከረጢትን በወረቀት ለመተካት ከእንሰት ወረቀትን የማምረት ስራዎች እየተሰሩ መሆኑን የኢንዱስትሪ ሚኒስቴር ገለጸም ነው። የህዝብ እንደራሴዎች ምክር ቤት በትላንትናው ዕለት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተ ወይም ጉዳግር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮ እንዲሁም ከአምስት ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል። ይህም ጉዳይ አስመልክቶም ምላሽ የሰጡት የኢንዱስትሪ ሚኒስቴር አማካሪ ሚኒስትር ዳንኤል ኦላና ምርቱን በወረቀት መተካት የሚቻልበት ሁኔታዎች እንዳሉና ከእንሰት ወረቀትን የማምረት ሥራዎች እየተሰሩ እንደሚገኙ አክለው ተናግረዋል። ሆላንድ ዴሪ ዓለም አቀፍ ደረጃውን የጠበቀ የወተት ተዋጽኦ መጋዘን አስመረቀም። በኢትዮጵያ የወተት ተዋጽኦ ምርት ላይ የተሰማራው ሆላንድ ዴሪ በአራት ሚሊዮን ዶላር ውጪ በቢሾፍቶ ከተማ ያስገነባውን ፍሳሽ ውሃ ማጣሪያና የወተት ተዋጽኦ ምርቶች ማቆጊያ መጋዘን በዛሬ ዕለት ወደ ስራ አስገብተዋል። መጋዘኑ ተመርተው ለገበያ የተዘጋጁ ምርቶችን እንዲሁም ወደ ምርት ያልገቡና ከገበሬው የተሰበሰበ ወተት ለማቆየት የሚያገለግል ነው ተብሏል። ከዚህ ቀደም በተለይም በጾም ወቅቶች ገበያ ባለመኖር ምክንያት ገበሬዎች የሚያቀርቡትን ወተት መቀበል ስለማይቻል ገበሬዎቹ ለኪሳራ ይጋለጡ እንደነበር የተገለጸ ሲሆን አሁን ግን የማቀዝቀዣ መጋዘኑ ዓለም አቀፍ ደረጃውን በጠበቀ መልኩ ተገንብቶ ወደ ስራ በመግባቱ ይሄ ችግር ይቀረፋል ተብሎ እንደሚጠበቅ ተገልጿል። ሆላንድ ዴሪ በአሁኑ ወቅት በአማራና ኦሮሚያ ክልሎች ከአራት ሺህ ገበሬዎች ጋር አብሮ እንደሚሰራም ተነግሯል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትላንትና እለት ባካሄደው የምክር ቤቱ ተለዋጭ አባላት ምርጫ ዲሞክራቲክ ሪፐብሊክ ኮንጎና ላይቤሪያን መመረጣቸውን አስታወቀም። ሁለቱ ሀገራት ለቀጣዮች ሁለት ዓመታት አፍሪካን ወክለው በምክር ቤቱ የሚሳተፉ ይሆናልም ተብሏል። 188 የተባበሩት መንግስታት ድርጅት አባል ሀገራት በተሳተፉበት የተለዋጭ አባላት ምርጫ ላይ ዲሞክራቲክ ሪፐብሊክ ኮንጎ 183 ድምፅ በማግኘት የተመረጠች ሲሆን ላይቤሪያ ደግሞ በ181 ድምፅ መመረጧን አፍሪካ ኒውስ ዘግቧል። ዴሞክራቲክ ሪፐብሊክ ኮንጎ ከዚህ ቀደምም የጸጥታው ምክር ቤት አባል ሆና ተመርጣ የነበረ ሲሆን ያሁኑ ለሁለተኛ ጊዜ ነው ተብሏል። ሶማሊያ ሩሲያ ላደረገችላት የ700 ሚሊዮን ዶላር የእዳ ስረዛ ምስጋና ቀረበች። የሶማሊያ ሴኔት አፈ ጉባኤ አብዲ ሐሽ አብዱላሂ ይህ ታሪካዊ ልገሳ ለእኛ የፋይናንስ እፎይታ ከመስጠት ባለፈ የጠንካራ ትብብርና ወዳጅነት ማሳያ ነው ብለውታል። ውሳኔው ሩሲያ ለዓለም አቀፍ ትብብር፣ ፍትሐዊ ልማትና መከባበር ያላትን ቁርጠኝነት እንደሚያረጋግጥም ኃላፊው በሩሲያ የፌዴሬሽን ምክር ቤት ጠቅላላ ጉባኤ ላይ ተናግረዋል ሲል ስፑትኒክ አፍሪካ በድረገጹ አስነብቧል።